አሰላሙ አለይኩም ወራህመቱላሂ ወበረከቱ እንዴት ናችሁ ሀባይ ሁሉ ሰላም ነው ከኔ ጋ አልሐምዱሊላሂ ረቢል አለሚን እንግዲህ ዛሬ ኢፍጣርን ይሄን ባስመለከተ ጓደኞቼ ተሰባስበው ጎረቤቶቼ ጋር በደስታ እያሳለፍኩኝ ነው እና ያው እንደምታስቡት ያው ዛሬም አንድ ሁለት ሰው እንትን እናደርጋለን ማለት ነው የተሰማቸውን ስሜት ይገልጻሉ የዛሬ አመት ምን አይነት ስሜት ላይ እንደነበሩ ዛሬ ደግሞ ምን አይነት ስሜት ላይ እንደነበሩ ሀሳባቸውን ይገልጹልኛል ማለት ነው። ሰላም አሌይኩም ወረሕመቱላሂ ወበረካቱ ለሙላው ለኢትዮጵያ ህዝብ በሙሉ ለእስልምና ተከታይ በሙሉ እንኳን ለረመዳን ጾም በሰላም አደረሳችሁ ለዚህ ለረሕመት ወር እላለሁኝ። በመቀጠል ሀናን እንኳን ለዚህ ደረጃ በቃሽ፣ የትላንትናውን ቀን በጣም አሳዛኙን ቀን አሳልፎ ለዚህ ቀን ስላበቃሽ ሀምድ ምስጋና ይገባው ለአለሙ ጌታ። በተረፈ ደግሞ ሀናን ለልጆች እናት ለእህቶች እህት ለእናትሽ ልጅ ስለሆንሽ በጣም በጣም ደስ ብሎኛል። ሁሉንም ወስዶ ዛሬ እዚህ ላይ ስላደረሰች በጣም ደስ ብሎኛል። የትላንተናን ቀን ላሳለፈሽ ጌታ አልሐምዱሊላ ረቢ ለዓለሚን እኔ ላ ንችለዋለሁኝ። በተረፈ ሀገራችን ሰላም ትሁን። በተረፈ ደግሞ ሰላማችን ይብዛ፣ ባለንበት ሁላችንም አላህ ይጠብቀን። ሙስሊሙንም ክርስቲያኑንም ያዋድድ ቀን አላህ አምጣ። ወሰላሙ አሌይኩም ወረሐመቱላህ ወበረካቱ። ሰላም እንኳን አደረሳችሁ። እንኳን አደረሰሽ ሀኒዬ ለዚች ለተቀደሰች ቀን። እንግዲህ ያው የዛሬ ዓመት አብረን እናከብራለን ብለን አስበን ነበር። ይችን ይችን ቀን ያሰብናት ነበር። የዛሬ ዓመት እንግዲህ በሕክምና ላይ ነበርሽ። እግዚአብሔር ይመስገን አሁን ደግሞ ለቤትሽ አብቅቶሽ ልጆችሽ ሰብስበሽ እኛን ሰብስበሽ እንደዚህ ያማረ ነገር አቅርበሽልን ለዚህ ላደረሰን ፈጣሪ ክብር ምስጋና ይግባው። ጤናሽም ደግሞ ሙሉ በሙሉ ተመልሶልሽ እግዚአብሔር ሙሉ በሙሉ መልሶልሽ ለቀጣዩ ዓመት ደግሞ በሰላም በጤና ደግሞ ለቀጣዩን ዓመት የምንመኝ ያድርገን። ሰላሙ ይልኝ። በጣም ነው የምወድሽ። በጣም ነው የማከብርሽ። በጣም ብርቱ ሴት ነሽ። በጣም ጠንካራ ሴት ነሽ። ለሁላችንም ተምሳሌ ትሆንሽ ሴት ነሽ። ጥንካሬሽን መቼም እኔም ማንም ሁሉም ሰው የሚያውቀው ነው። በጥንካሬሽ ደግሞ ብዙ ሰው ይድናል ባንቺ ብዬ ተስፋ አደርጋለሁኝ እግዚአብሔር ጨርሶ ይማርሽ። ሰላም ሁኝልኝ ነው የምለው። መልካም የጾም ጊዜ። የሀይኒ ዩቱብ ቤተሰቦች፣ ተከታታዮች፣ የመዳም ቅመሞች እንዴት ናችሁልኝ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላሂ። እዚህ ላደረሰ ጌታ እና በዳዋችሁም በጸሎታችሁም አትርሱኝ። ሰብስክራይ ማድረግ ደግሞ አትርሱ። አበረታቱኝ። እናንተ አደላችሁ ያላችሁኝ ስለዚህ አትጥፉብኝ፣ ሰብስክራይብ እያደረጋችሁ ከጎኔ የሆኑ። ኢፍጣርን ዛሬ ደግሞ በዚህ በአማረ በተዋበ መልኩ ሰብሰብ ብለን እያሳለፍን እንገኛለን ማለት ነው እንግዲህ መጥመጥ ጓደኞቼ። ያው ጎረቤት ማለት እህትም ጓደኛም ሁሉ ነገሬ በጣም የምወዳቸው ናቸውና ከጎኔ ሲከፋኝ በሁሉም ነገር ማለት ነው። በደስታዬም ከሁሉም ነገር በጎን የነበሩ እና አላህ ጤናና እድሜ አለ ይወፍቅልኝ። ከጎን የሆናችሁ ክፉንም ደጉንም ስላሳልፋችሁ አላህ ጤናና እድሜ ይስጥልኝ ነው፣ ሙሎ የኔ ውድ ጓደኞች እና ደግሞ ምንድን ነው ረመዳንን ያው እንደነገርኳችሁ ነው የባለፈው ቪዲዮ ላይ እንደዚህ ጎረቤቶች ጋር ጓደኞች ጋር እንደነገርኳችሁ በጣም ደስ ያለኝ አልሐምዱሊላሂ ወላሂ፣ ዛሬም ደስ ብሎኛል። ምንድነው በቀን እንዳልኳችሁ ከዚህ በፊት ቪዲዮ የሰራሁት ላይ የዛሬ ዓመት ላይ ያው ሕክምና ላይ ነበርኩኝና ሰንድሮ ደግሞ ሕክምናዬን ጨርሼ በቤቴ ከልጆቼ ጋ ከቤተሰቦቼ ጋ ከጎረቤቶቼ ጋ ከጓደኞቼ ጋ እያሳለፍኩኝ ስለሆነ ወላሂ በጣም ደስ ብሎኛል አልሐምዱሊላሂ ረቢል አለሚን እያልኩኝ ያው እንደምታዩት እንግዲህ ፍጡርን ይህም ባስመለከተ እንትን እንላለን ማለት ነው። እያሳለፍን ነው። ያው እንግዲህ ሮመዳን እስከሚያልቅ ድረስ ቪዲዮ ሁሉም የሆነው በቤት ውስጥ ነው። ለምን ያው አጋጣሚ ካልወጣው በስተቀር ቤት ነው ቪዲዮ ምሰራው ማለት ነው። ሮመዳንን እንግዲህ መውጣትን ብዙም አያስፈልግም። ደስ በሚል ከአይናችንም ከጆሮአችንም ከሁሉ ነገራች ቆጠብ ብለን ጾማችን መጾም ስላለብን በቤታችን ነው ማሳልፈው። እንዲሁ ደግሞ በቀጣይ ቪዲዮ ደግሞ ከውድ ልጆቼ ጋር ብቅ እልላቸዋለሁ፣ አስታውቃቸዋለሁ ልጆቼን። እና እስከዛ ድረስ ደግሞ እናንተ ሰላም ሁኑልኝ፣ ሰላማችሁ ብዘት ይበልልኝ። ወላሂ ሰብስክራይብ አርጉኝ። የምር እየታየልኝ አይደለም ማለት ነው። አበረታቱኝ። እናንተ አይደላችሁ ያላችሁኝ። እኔ እኮ የሚያስፈልገኝ ሰው ነው፣ አይዞሽ የሚለኝ አይደለም የምፈልገው። ስለዚህ ከጎኔ ይሁን። እስኪ እስኪ አይዞሽ የእህት ይበሉኝ፣ አበረታቱኝ። ያው እናንተን ታማምኔ ነው የጀመርኩትኝና እስኪ እናንተ ደግሞ ሰብስክራይብ በማድረግ አኩሩኝ። እስኪ እንደዚህ ይቱ ሹም ፊልም ፕሮዳክሽን እንዳበረከተልኝ ወንድም ያው ቡኬ እና እመቤት ካሳ ደግሞ ይህን አበረታታይ ደግሞ እዚህ ላደረሰችኝ እስኪ እነሱን ደግሞ አስደስቱልኝ፣ የምር አመስግኑልኝ፣ አበረታቱኝ። ያውኔ ደግሞ ውጤታማ ሆኜ እንዳውኝ እፈልጋለሁ። ያው እነሱን እንግዲህ በምንም ውለታቸው መመለስ አልችልም እና እኔ በርትቼ በመስራት እኔ ደስተኛ ሆኜ በማሳየት ነው የእነሱን ደስታ ገለታቸው መመለስ የምችለው። አሁንም ከጎን የሆኑ ነው የምለው፣ ወላይ እና ወዳቸዋለሁኝ። ቀጣይ ደግሞ እስኪ እንግዲህ ቤተሰብ ጋር ያው ትንሽ ፋሚሊ አንድ ቦታ አይደለንምና ግማሽ አዲስ አበባ ግማሽ ወዳ ይቅ ናቸው እና እነሱን ቤተሰቦችን ሰብሰብ አድርጌ ቪዲዮ መስራት አልቻልኩኝም። አጋጣሚ ከመጡ ወይንም ከሄድኩ ደግሞ ቀጣይ ደግሞ ቤተሰቦቼን አስታውቃቸዋለሁኝ። እንዲሁም ያው ሀገሬንም አስታውቃቸዋለሁ ማለት ነው። ለሁሉም ነገር ግን ከጎን የሆኑልኝ አበረታቱኝ። እኔ ደስ ብሎኛል። ለምን እናንተ ከጎን እኮ ከሆናችሁልኝ እኔ ደስተኛ ነው የምሆነው። የሰው ልጅ ደግሞ የሚያስፈልገው ገንዘብ ብቻ አይደለም። የሰው ልጅ ሰው ነው የሚፈልገው እና ከጎን የሆናችሁ ወላሂ አበረታቱኝ ሰው ለዝም ብሎ ቪዲዮስ ተለቆ እናበረታታ ያለ እንዴ? እንኳን እኔ የታችሁን እዚህ ለዚህ ደረሸላችሁ። ስለዚህ ከጎን የሆናችሁ እንዲታበረታቲ ነው የምፈልገው ያው እንደምታዩት ደግሞ እንግዲህ ሮመዳን መስ እያለሁ በደንብ ላይክ እንደምታደረጉኝ ደግሞ አልጠራጠርም ማለት ነው። ያው ሮመዳን እንግዲህ እንደዚህ አይነት በአለባበስ ነው የምናሳልፈው። ሮመዳን ብቻ ሳይሆን እኛ የሙስሊም እስልምና ተከታዮች በሙሉ አለባበሳችን ያው ብዙ ጊዜ የሚፈቅድልን አለባበሳችን እንደዚህ ነው፣ ተቆጥበን ነው። ሮመዳን ላይ ብቻ አይደለም የእኛ ሃይማኖት ነው፣ ሁልጊዜም ነው አለባበሳችን በአማረ ነው የምናሳልፈው ማለት ነው። እና ከጎን የሆናችሁ እንዲታበረታቱኝ ነው የምፈልገው። እንዲሁም ደግሞ ውድ ጓደኞቼን ጎረቤቶቼን አሁን በድጋሜ አላህ ይስጥልኝ ከጎን የሆነው ሮመዳንን ያው እኔ እንዳይደብረኝ እንዳይከፈኝ መጥተው ኢፍጣርን እኔ ጋር እያሳለፉ ነው። በዚህ አጋጣሚ አመስግኑልኝ። በጣም ነው የምወዳቸው የምር ሙስሊም ክርስቲያን ሳንል፣ በተለይ ወሎ ላይ ደግሞ የተለመደ ነው እና እስልምና እንደዚህ አንከፋፈልም እና ሙስሊሙም የእነሱን ስናከብር ክርስቲያኖች ደግሞ የኛን ያከብራሉ እና ይሄ ባህላችንም ጭምር ነው እና ደስ ብሎኛል እኔ የምር። የኔም በዓል እንደዚህ ነው የሚያከብሩልኝ። ጾማችንንም ደግሞ እየመጡ በእኛ ጋር ያፈጥራሉ ምናምን። ይሄ የወሎ መገለጫችን ነው አንደኛው እንደውም እንደዚህ ስለምና ክፍፍል ምናምን ነገር ብዙኛ ጋር አልተለመደም፣ እንዲሁም የብሔር ማለት ነው። ስለዚህ ሙስሊሙንም ክርስቲያኑንም አመስግኑልኝ ከጎኔ ስለሆኑ፣ እነሱን ደግሞ እኔ ደስ እንድላቸው ማደርገው ምንድን ነው እኔ ጠንክሬ እነሱን በማሳየቴ ነው። የእኔ ብርታት የእኔ ደስታ መመለስ እነሱም ምን ያክል እንደሚያስደስታቸው ደግሞ አውቃለሁኝ። ወላሂ ያው እንዳያችሁት ኢንተርቪው ስናረጋቸው እያለቀሱ ስሜታዊ ምናምን እየሆኑ ነበረ ባለፈው ቪዲዮ ላይና ይህ ምንድን ነው ወላሂ አላህን ማማራራቸው ወይ ፈጣሪያቸው ማማራራቸው ሳይሆን አምና ያሳለፉት ስቃይ ማለት ነው። ያንን ሲያስታውሱት ነው አምና በለቅሶ ነው ያሳለፉትና ዘንድሮ ደግሞ በቤቴ እንደዚህ ተሰባስበን ምናምን ስናሳልፍ ወላሂ ደስ ብሏቸው ነው ያለቀሱት። ከሌላ አንገል እንዳትወስዱት ማለት ነው። የዛሬ ዓመት በስልክ ነው የሚያገኙ ተደዋውለን ነበረ የምንገናኘው ምናምን አይዞሽ የሚሉኝ። ዘንድሮ ደግሞ ከጎኔ እንዲሁም ደግሞ እኔ ድኜ ያላቸው ደግሞ ፍጡር እኔ ጋር መተው ምናምን በቃ ወደ ድሮ ስመለስላቸው ምን ያክል ደስ እንደሚላቸው ማለት ነው። ስለዚህ አሁንም እናንተም ደግሞ እኔን አስደስቱኝ። የመዳም ቅበቦችም አጠቃላይ፣ በኢትዮጵያም ውስጥ ያላችሁት በውጭም ያላችሁት ከጎኔ ሆናችሁ እንድታበረታቱኝ በአክብሮት ወላሂ ለሰው ልጅ ለክፉም ለደጉም ሰው ነው የሚያስፈልገው። እና ከምንም በላይ ደግሞ አይዞሽ ይህቴ ምናምን ስትሉኝ ምን ያክል ጥንካሬ እንደሚሰማኝ ነው የምነግራችሁ ወላሂ። ስለዚህ ከጎኔ ሁኑ ነው የምለው። ከጎኔ ባትርቁ ደስ ይለኛል፣ ብታበረታቱ ደስ ይለኛል። እና ለሁሉም ነገር አመሰግናልሁኝ። አላህ ጀዛችሁን ይክፈላችሁ እና አሰላሙ አለይኩም ወራህመቱላሂ ወበረከቱ። በድጋሚ እንደምንገናኝ ተስፋ አደርጋለሁኝ። እስከዛ ድረስ ሰላማችሁ ብዘት ይበልል ይበላችሁበት፣ ሰላማችን ይብዛ። ሁላችንንም አላህ በሰላም በፍቅር አላህ ያገናኘን። አሰላሙ አሌኩም ወራህመቱላሂ